በኢትዮጵያ የመጀመሪያው የእንፋሎት ኃይል ማመንጫ የሆነው ያሉቶ ላንጋኖ ነው። የእንፋሎት ኃይል ማመንጫ ጣቢያ ከሁለት አስርት ዓመታት በፊት አገልግሎት መስጠት የጀመረና የማመንጨት አቅሙም ከሰባት ሜጋዋት ያልበለጠ ነበር። አሁን ላይ ታዲያ ይህ ማመንጫ ጣቢያ በ179 ሚሊዮን ዶላር በጀት የማስፋፊያ ግንባታ እየተከናወነበት ነው። ግንባታው የ24 ጥልቅ ጉድጓዶች ቁፋሮን የሚያካትት ሲሆን በአሁኑ ወቅት እያንዳንዳቸው 1900 ሜትር ጥልቀት ያላቸው የሁለት ጉድጓዶች ቁፋሮ ስራ ተጠናቋል። ኃይል ለማመንጨት ዝግጁ የሆኑት እነዚህ ጉድጓዶች የኃይል ማስተላለፊያ መስመር ዝርጋታ ከተደረገላቸው በኋላ ኃይል ማመንጨት ይጀምራሉ ተብሏል። እነዚህ ጉድጓዶች ኃይል ለመስጠት ዝግጁ ሆነዋል፣ ግን ያው የቴክኒካል ዌልሄድ ጄኔሬተሩን ለማቅረብ ጊዜ ስለሚፈጅ የነኛ ጊዜ ነው እንጂ እነሱ ሬዲ ሆነው የአቅማቸውን ፍተሻ ጨርሰን ተቀምጠዋል እና በሁለቱ ጉድጓዶች ወደ አምስት ሜጋዋት አካባቢ ግምት ለማመንጨት ፕሮሰስ ያለውን እየሰራ ነው ያለ ነው። በ2005 ዓመተ ምህረት ግንባታው የተጀመረውን የአሉቶ ላንጋኖ የእንፋሎት ኃይል ማመንጫ ፕሮጀክትን ከአራት ዓመታት በኋላ የማጠናቀቅ እቅድ ቢኖርም ግንባታው ግን በተያዘለት የጊዜ ገደብ እየሄደ አይደለም። የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አዜብ አስናቀ ፕሮጀክቱ የተጓተተው የመቆፈሪያ ማሽኖች እጥረት ስላጋጠመ ነው ይላሉ። እስካሁን የተቆፈሩት ሁለት ጉርጓዶች የጂኤስ የምንለው በማዕድን ሚኒስቴር ስር ያለ ኢንተርፕራይዝ አለና በእነሱ ሪግ ነው የምንጠቀመው። ይሄ ሪግ ከፍተኛ ችግር አለበት። ያው የቆየም ያረጀም ብዙ የሰራም ከመሆኑ የተነሳ በዛ ምክንያት ነው ዋነኛ የዲሌ እንትኑ ማለት ነው። ምክንያቱም ቀላል አይደለም የሚቆፈረው ጉርጓድ ወደ ሁለት ሺህ ኪሎ ሜትር የሚጠጋ ነው ወደ ከርሰ ምድር ውስጥ ማለት ነው። ዋና ስራ አስፈጻሚዋ የቀሪዎቹን ሃያ ሁለት ጉድጓዶች ቁፋሮ ስራ ለማስጀመርና ፕሮጀክቱን ለማጠናቀቅ የመቆፈሪያ ማሽን ይዞ የሚመጣ የውጭ ሀገር ስራ ተቋራጭ የማፈላለግ ስራ እየተሰራ ነውም ብለዋል። እንደገና ነው አሁን ጨረታ የምናወጣው ማለት ነው። አሁን ኦልሬዲ ኮንሰልታንት አስገብተናል። ከዛ በኋላ ነው እንግዲህ ስራውን ሙሉ ለሙሉ እንደገና ገብተን እንትን የምናረገው። እስከዛ ግን እነኚህ የተቆፈሩት ሁለት ጉድጓዶች ማመንጨት ይችላሉ ማለት ነው። እነሱን እንዲያመነጩ ለማድረግ ነው አሁን ቅድም ያልኩሽን የዌል ሄድ ተርባይን እንትን የምናደርገው ለማግኘት በገዛም ለማግኘት እየሞከር ነው ከጃፓን መንግስት። ከዛ ባሻገር ደግሞ በራሳችን ልንገዛ ሂደት የጀመርነው አለ ማለት ነው። በኢትዮጵያ የኤሌክትሪክ ኃይል ለማመንጨት በስፋት ጥቅም ላይ ከሚውለው የውሃ ሀብት ባለፈ ከምድር እንፋሎትም ከ10 ሺህ ሜጋዋት በላይ ማመንጨት አቅም እንዳለ በዘርፉ አጥኞች ተረጋግጧል። በሶስት ዙሮች ተከፋፍሎ እየተገነባ የሚገኘው የአሉቶ ላንጋኑ የእንፋሎት ኃይል ማመንጫ ፕሮጀክትም ሙሉ ለሙሉ ተጠናቆ ስራ ሲጀምር ሰባ ሜጋዋት የማመንጨት አቅም ያለው ነው አሉቶ ላንጋኑን ጨምሮ በኢትዮጵያ የስምጥ ሸለቆ አካባቢ 22 የእንፋሎት ኃይል ማመንጨት አቅም ያላቸው ቦታዎች ተለይተዋል ከነዚህ መካከልም ኮርቤቲ ተንዳሆ ና አሎላባድ ሳይቶች ግንባታ እየተከናወነባቸው ነው